በነገያችሁ ውስጥ መንጋት አለ። በነገው ውስጥ መንጋት አለ። በነገው ውስጥ ስኬት አለ። በነገው ውስጥ መፍትያ አለ። በነገው ውስጥ እግዚአብሔር ላንተ ያዘጋጀው ግብዣ አለ። በነገው ውስጥ እግዚአብሔር ጠላትን ያስለቅቃል። በነገው ውስጥ እግዚአብሔር ላንቺና ለናንተ የሆነው በረከትን ያስለቅቅሃል። በምትሄዱበት አቅጣጫችሁን የዘጋችሁ ሰላማችሁን የከለከላችሁ በሕይወትሽ ላይ ረፍት አይኖርም፣ ሰላም አይኖርም ጨለማ ይሆናል፣ በሽታ ይሆናል፣ አይከናወነላችሁም እያለ በቆየው ነገር ላይ መልእክት አለኝ። በነጊያችሁ ላይ መንጋት አለ። ከእኔ ጋር ሁላችሁም የእግዚአብሔር ቃል ሁለተኛ ነገሥት ምራፍ ሰባት ቁጥር አምስት ላይ ያለ ቃል አብረን እናያለን። ሁለተኛ ነገሥት ምራፍ ሰባት ቁጥር አምስት ላይ እንደዚህ ይላል፣ ጨለምልም ባለው ጊዜ ወደ ሶርያ ስፍራ ይሄዱ ዘንድ ተነሱ። ወደ ሶሪያ ስፍራ በመጀመሪያ ዳርቻ በመጡ ጊዜ፣ እነሆ፣ ማንም አልነበረም። እግዚአብሔር ለሶርያውያን የሰረገሎች የፍርዙ ጭፍራ ድምፅ አሰምቶት ነበረ። እርስ በራሳቸው፣ እነሆ፣ የእስራኤል ንጉሥ የኬጣውያን፣ የግብፅ ነገሥታት ቁጥርንም አምጥቶብናል ይባባሉ ነበረ። ስለዚህ ተነሥተን በጨለማ እንሽሽ፣ ድንኮናዎቻችን ፈረሶቻችን አህዮቻችን እንዲሁ ስፍራውን እንዲሁም ትተን ነፍስን ያድን ዘንድ እንሽሽ። እነዛ ለምጻሞች ወደ ስፍራ በመጀመሪያ ዳርቻ በመጡ ጊዜ ወደ አንድም ድንኳን ገቡ፣ በሉ፣ ጠጡ፣ ከዛም ወርቅና ብር ልብስ ወሰዱት፣ ሄደውም ሸሸጉት። ተመልሶም ወደ ሌላኛው ድንኳን ገቡ፣ ከዛም ደግሞ ወሰዱት፣ ሸሸጉት። ከዛም ወዲሁም እርስ በርስ መልካም አላደረግንም ዛሬ የመልካም የምሥራች ቀን ነው። እኛም ዝም ብንልም እስከሚነጋ ድረስ ብንቆይ በደለኛ እንሆናለን። ኑ እንሂድ፣ ለንጉሡ ቤተሰብ እንናገር ተባባሉት ይላል። ኑ እንናገር፣ ለማን ቤተሰብ? ለንጉሡ ቤተሰብ። ሃሌሉያ። እንደዚህ በሚል ሐሳብ፣ የእግዚአብሔር ቃል አብረን እናያለን። በነገው ውስጥ መንጋት አለ፣ ይላል። በዛሬ ውስጥ በምን ጭንቅ ውስጥ ልትኖር ትችላል? በዛሬ ውስጥ በምን ዓይነት ፈተና ውስጥ ልትኖራችሁ ትችላላችሁ? በነገው ውስጥ ግን መንጋት አለ። እግዚአብሔር ደስ ብላ አውጅ ብሎኛል። በነገያችሁ ውስጥ መንጋት አለ። በነገሽ መንገድሽ ላይ መንጋት አለ። በምትሄዱበት ጎዳናችሁ ውስጥ መንጋት አለ። ባስጨነቀው ነገሮቻችሁ ላይ መንጋት አለ። በነገው ውስጥ መንጋዳ መንጋት አለ። አንዳንድ ጊዜ መንጋት እንደሌለ በሕይወታችሁ ልከሰባችሁ ይችላል፣ ልናገርባችሁ ይችላል። ነገር ግን በነጊያችሁ ላይ መንጋት አለ። አነ ያ ጌተ ተናራ ተወንቷን ያጌታ ነም ፖይደንስ ጡማ ይደና ባይደና ባይደና በነገ ውስጥ መንጋት አለ። እግዚአብሔር ብሎኛል። በነጊያችሁ ውስጥ መንጋት አለ። መንገዶቻችሁ በዘጋችሁ በምትሄዱበት አቅጣጫችሁን የዘጋችሁ ሰላማችሁን የከለከላችሁ፣ በህይወትሽ ላይ ረፍት አይኖርም፣ ሰላም አይኖርም፣ ጨለማ ይሆናል፣ በሽታ ይሆናል፣ አይሳካችሁም፣ አይከናወነላችሁም እያለ በቆየው ነገር ላይ መልእክት አለኝ። በነጊያችሁ ላይ መንጋት አለ። አዛፕራልያ አይባል ተወንቷን አይባይደስ ፖይደስ ለሰው ያልተገለጠ ንጋት አለኝ። ለማንም ያልተገለጠ ለንጉሶች ለሀያላኖች ለተላላቆች ፊተኛ ለሆኑት ዕውቀት ላሉት ሊቅ የሆኑት እግዚ ለነሱ ያልተገለጠ በነገ ውስጥ ለኔ መንጋት አለ። እዩት፣ እንግዲህ እንደምታውቁት በዚህ ቦታ ላይ እስራኤል አጣብቅን ጭንቅ ውስጥ በነበረበት ጊዜ ነው ይሄ መልእክት የተጻፈ። እስራኤላውያን አጣብቅን ጭንቅ ውስጥ በነበሩበት ጊዜ ነው ይሄ መልእክት የተጻፈ። ስጻፍን የሚጻፈው ለአንድ ፐርሰናል ለአንድ ሰው አይደለም፣ ለኤልሳ አይደለም፣ ወይ ለሁለት ለሶስት ሰው አይደለም። አጠቃላይ በዚህ ቦታ ላይ የሚመለከተው የእስራኤል ሕዝብ ነው። ከድሃ እስከ ባለጠጋ፣ ከምሁር እስከ እውቀት የሌለው ከሕፃን እስከ ዕድሜ ጠገብ ለሁሉም ነው ይሄ የሚሰች የተጻፈው በወቅቱ እስራኤል ሕዝብ ላይ አስቸጋሪ ጭንቅና መከራ በነበረበት ጊዜ አንድ የእግዚአብሔር ሰው መፍትሄ አምጪ ትውልድ ሆኖ መጣ። እግዚአብሔር ከእንግዲህ ወዲህ ለትውልድ መፍትሄ አምጪ ትውልድ ያደርግ ለራሲ መፍትሄ የሚፈልግ አይደለም። እኔ በዘመኔ እግዚአብሔርን የምለምነው የማለግ ሰው የሚጮኸው ጩኸት ምን እንደሆነ ነው። ለራአተ ብቻ መፍትሄ አይደለም፣ ለትውልዱ መፍትሄ አምጪ ትውልድ እንዲሆን እግዚአብሔር ለትውልዳችሁ ለቤተ ክርስቲያናችሁ ለሚቀጥል ስዝን መፍትሄ አምጪ ትውልድ እያደርጋችሁ፣ መፍትሄ አምጪ በዚህ ቦታ ላይ እጅግ አጣብቀኝ በነበሩበት ጊዜ አንድ የእግዚአብሔር ሰው እንደዚህ እያለ ይመጣል። ነገ መልካም ይሆናል ይላል። እኔ በነገ ውስጥ ያለው መልካምነት አይቼዋለሁ። ከዛሬው ጭንቅ እንለቀቃለናል። ከዛሬው መከራ እንለቀቃለናል። ከዛሬው ከሚያስለቅስበት ቦታ እንወጣለናለን ስከ ነገር አንድ ጊዜ አንድ ያመነ ሰውም ነጌ በሉት። እባካችሁም መልካሚ ይሆናል፣ በል መልካሚ ይሆናል፣ ነጌ መልካሚ ይሆናል። ለማንኛውም ለማወራችሁት ለአንድ ሰውም ነጌያችሁ መልካም ይሆናል። እኔም ደግሞ እንደዚህ አልኩ። ይህን ቃል ሳንም በነጌ ውስጥ መንጋት አለ፣ በነጌ ውስጥ ስኬት አለ፣ በነጌ ውስጥ መፍትሄ አለ። በነገ ውስጥ እግዚአብሔር ላንተ ያዘጋጀው ግብዣ አለ። በነገ ውስጥ እግዚአብሔር ጠላትን ያስለቅቃል። በነገ ውስጥ እግዚአብሔር ላንቺና ለናንተ የሆነው በረከትን ያስለቅቃል። ሲባካችሁ ነገ ይነጋኛል። በልባከ ነገ ይነጋል፣ ይነጋሻል፣ ነገ ይነጋችኋል። ነገ አዩት እግዚአብሔርን በመተማመን መካከል ድንቅ መንገድ ሊያሳይ የተዘጋጀበት ምዕራፍ ነው። ይሄ ምዕራፍ እግዚአብሔርን በመተማመን እግዚአብሔርን በመጠበቅ እግዚአብሔር ፊት ላይ እምነትን የተሞላ እግዚአብሔርንም ሊያገኝ ወይ የእግዚአብሔርን ፊትንም እያየ ለቀጠለ ለአንድ ትውልድ ለአንድ ትውልድ በነገው ውስጥ ላይ ያለው የበረከት ወይ በነገ ውስጥ ያለው የስኬት ታይም ተዘጋጅቷል። ቁጥር አንድ ላይ ምን ይላል? አንድ ላይ ምን አንድ ላይ ምን ይላል? የእግዚአብሔር ሰውም ኤልሳ ከአፉ እንደዚህም የሚናገር ቃል ያወጣል። ነገያ መልካም ይሆና ነገ ማንም ከጭንቅ ከመከራ ከሚያስለቅስ ነገር ነገ ይለቀቃል ይላል። እህ በነገ ውስጥ ያለው መልእክት የማይቀበሉት አለ። የእግዚአብሔር ሰው ግን በነገው ውስጥ ላይ ንጋትን አይተዋል። እኔ አንድ መልእክት ልናገራችሁ፣ በምንም ጭንቅ ውስጥ ብትኖሩ ነገያችሁ ሰላም ይሆናል። ነገያችሁ መልካም ይሆናል። እስቲ አንድ አመይ ነገ መልካም ይሆናል። ነገ መልካም ይሆናል። ነገ መልካም ይሆናል። ነገ መልካም ይሆናል። በነገ ውስጥ መንጋት አለኝ። በነገ ውስጥ ስኬት አለኝ። በነገ ውስጥ መከናወን አለኝ። በነገ ውስጥ የኔ በረከት ይመለሳል። በነገ ውስጥ እኔ ለትውልዱ ተጽዕኖ አምጪ ትውልድ እሆናለሁ። ነገ የኔ ነው በል። እዩት እንግዲህ እልሳ የሚያምነው መልእክት በነገ ውስጥ ያለው ብለስ እንግ ነው የሚያምነው ነገር ግን የሚያመጣው መልእክት የሚያመጣው መልእክት በጣም ከባድ መልእክት። አሁን በቀላሉ አንደገና ልንገራችሁ። አሁን እኔ ኤልሳ አሁን ለአበባዬው ነገ ሰላሳ ሚሊዮን የሚወስድ መኪና ትገዛለህ ብል እናንተ ምን ትላላችሁ? አመን ትላላችሁ? ነ ነገ አበባየሁ 30 ሚሊዮን ብር የሚወስድ መኪና ይገዛል። ነገ እንት ሚሊዮን 30 ሚሊዮን የሚወስድ ነገ ትገዛል፣ ነገ ነገ ብባል አካውንት ውስጥ 30 ብር የሌለው 300 ብር የሌለው 3000 ብር የሌለው ሰው 30 ሚሊዮን የሚወስድ ምን መኪና እንዴት ትገዛለ ይላል እንጂ አመን ብሎ ይቀበላል? ይቀበላል። አሁን እኔ ለእኔም እንደዚህ ትንቢት ብመጣ እኔም አልቀበልም። ምክንያቱም ነገ ከተባለ እግዚአብሔር ይሰራል ብል አምኜ አስገባው እላለሁ። ግን ነገ ከተባለ ነገ ከተባለ አስቸጋሪ ነው፣ ለማመን ይከብዳል። እግዚአብሔር ይሰራል ግን ይከብዳል። አሁን ምንም አካውንት ላይ ነገ ይሄ ይሆናል እግዚአብሔር ያደርጋል ብል አመንላለሁ አይደል? ይሆንላችኋል ብል አመንላለሁ ግን የነገው መልእክት ይከብዳል ወዳጆች። አይባ ከኑ አማና ነው እከኑ እከ ኪዛን እንትናን ምናምን ጨመናን አንተ ምትነካን። ግን ነገው ይከብዳል። ሎንግ ታይም የለው በጣም ሾርት ታይም ነው መልእክቱ። ረጅም ሰዓት የለውም። አጭር ሻት ነው ያለው። መቼ ነው የሚባለው? ነገ ምን ይሆናል? መልካም ይሆናል። ማንም የተቸገረ ሰው ለማግደል አይቸገርም፣ በትንሹ ገንዘብ የሚበቃ እህልን ያገኛል ይላል። ማን? ኤልሳዕ። ይህ መልእክት እጅግ አሜን ብሎ ለመቀበል የሚያስፈራ ነው። ግን ግን በንጉሱ እጅ ተደግፎ የነበረ አለቃ ምን ማለት ጀመረ? እንኳን አለ ምኑ ቢከፈት የሰማይ መስኮቶች እንኳን ቢከፈት ይህ እንዴት ይሆናል? ምኑ ቢከፈት የሰማይ መስኮቶች እንኳን ቢከፈቱ ይህ ነገር መሆን እንዴት ይችላል? አው ከባድ ነው። ቻሌንጅ ነው ለማምን ከብድ ነው። እኔ ግን ምንም ዛሬ ያየህ ነገር ምንድነው? የእግዚአብሔር ሰው ብትሉት፣ እኔ በነጊያችሁ ውስጥ መንጋትን አይቻለሁ። በነጊያችሁ ውስጥ ስኬትን አይቻለሁ። በነጊያችሁ ውስጥ መከናወን አይቻለሁም። የዛሬ ጭንቅ አይደለም። የዛሬ ቻሌንጅ አይደለም። የዛሬ የሚያስለቅስ አይደለም። በነጊያችሁ ውስጥ ሚሊነራችሁ አይቻለሁም። በነጊያችሁ ውስጥ ነገሮቻችሁ ስንለቀቅ አይቻለሁ። በነገያችሁ ውስጥ እምባችሁ ሳይሆን መከበራችሁ አይቻለሁ። ሲያንድ ሰው በል በለ፣ በነጌ ውስጥ በል እባክህ መንጋት አለ። በል እባክህ በነገያችሁ ውስጥ መንጋት አለ። በቃ ያንቺ ነገር ጨልሞሻል ለሚል ጥራት ነገር በነገያችሁ ላይ መንጋት አለ። ያንተ ነገር ተበላሸ የምለው ነገር በነገያችሁ ላይ መንጋት አለ። በልልኝ እባክህ በነጌ ላይ መንጋት አለኝ። በመንገዴ ላይ መንጋት አለኝ ስኬቴ ላይ መንጋት አለን። ይህ ቃል እውነት ይሰራል። እያውላችሁት የእስራኤል ከተማ ያለበት አስቸጋሪ ሁኔታ ነው። በሳቱ የእስራኤል ከተማ ወይ እስከ ታላላቅ ሰዎች እስከ ተናናሽ ድረስ እጅግ አስቸጋሪ ውስጥ ነው። በጣም አስቸጋሪው ነገር ጊዜ የነበርባቸው በጠላቶቻቸው ተከበው በጣም ራብ ምክንያትንም ደግሞ በልጆቻቸው ላይ ዘመቻ የወጡበት ክፍል ነው። ይህ ክፍል አንድ፣ በጠላቶቻቸው ምን ሆኑ ነው ያሉት? ተከቦ ነው ያሉት። ሁለት፣ በልጆቻቸው ላይ ምን ወጣ? ዘመቻ ወጡ። የሚበላ አጥቶ ዕጣ እየተጣጣሉ ምን መብላት ጀመሩ? ልጆቻቸው መብላት ጀምሮ ይህ መልእክት ደግሞ ተጽዕኖ የሚያመጣ መልእክት ነው። በነገ ውስጥ ያለው መንጋትን የሚያሳይ ነው። ልጅን እንዲበላ የሚያረግ አይደለም። እንዲረበሻችሁ የሚያረግ አይደለም። ነገሮቻችሁ እንዲጨለም የሚያረግ አይደለም። ልጆቻችሁ እየበላችሁት የሆነ ነገር እያደረጋችሁት ጊዜን እንድትባክኑ የሚያረግ አይደለም። ከልጆቻችሁ መብላት ከጠላቶቻቸው በመከ ከበው ካሉት ከራባቸውም የሚያሳርፍ ነው። እግዚአብሔር እንደዚህ ይብላ አውጅ ብሎኛል። በነጌያችሁ መንጋት አለ። በነጌዎች ላይ መንጋትሽ አለ። እኔ እጅግ የገረመኝ ነገር ምንድነው? እጅግ ቻሌንጅ ጭንቅ፣ መከራ ውስጥ እያሉ? ነቢው ምን ብሎ ይናገራል? ነገ ምን ይሆናል? መልካም ይሆናል። ነገ ማንም ልጅን አይበላም። ነገ የራሱ ራእይ መኖር ይጀምራል። ነገ የሰላሙ ኑሮ መኖር ይጀምራል። ዛሬ በምንም ቻሌንጅ ውስጥ ካላችሁት ወደ ነገው መንጋት ትደርሳለህ። ወደ ነገው መንጋት ትደርሻለሽ። ወደ ነገያችሁ መንጋት ትደርሳላችሁ። እጅግ አስቸጋሪ መልእክት ነው። እስራኤል እጅግ ጭንቅ ውስጥ ነው ያለው። ረፍት አይደለም ያሉት። ሰላም ውስጥ አይደለም ያሉት። የሆነ ደስታ ውስጥ አይደለም ያሉት። ነገር ግን ያሉባቸው ሁኔታ እጅግ አስቸጋሪ ሁኔታ ነበረ። እግዚአብሔር በእነሱ ብቻ ክብር ይጠብቅ ነበረ። እግዚአብሔር የሚጠብቀው የእስራኤል ንጉሥ ላይ አይደለም፣ ታላቅ ሰው አይደለም። በእነዚህ ለምጻሞች ብቻ ክብርን ይጠብቅ ነበር። ነገውን ማንበብ የሚችሉት እነዚህ ደካማ የሚመስሉ ነው። እኔ አንድ ትንቢት አለኝ። እግዚአብሔር ባንተ ክብር ይጠብቃል። ዋው ዋው በነሱ ብቻ ክብርን ይጠብቅ ነበረ። የነገውን ንጋትን ይጠብቅ ነበረ። የነጌውን ሰላምን ይጠብቅ ነበረ። እስቲ አንዳማኝ ከነ እግዚአብሔር በደ ብቻ የነጌውን ንጋትን ይጠብቃል የነገውን ክብርን ይጠብቃል ብሎ፣ እግዚአብሔር ባንተ ብቻ ነው የሚጠብቀው። እዩት ሰዎች እንደሚታወቀው ከከተማ ያሉት ዳር ወጥተዋል። መሃል መግባት ይቻላል አይቻልም። ምን ሆኗል? ተከልክለው ነው ያሉት። ምክንያቱ ውስጥ የለንጽ ታማሚ የለንጽ በሽተኞች። ስለዚህ የለንጽ በሽታ ምንድነው? በሽታው ራሱ ተላላፊ ነው፣ እንደ ኮሮና ነው። ድሮ የመጣ ኮሮና ታውቁታላችሁ አይደለም? እንጨትን እንጨትን የያዘ ሰው ምን ያደርጋል? ይዟል፣ ተላላፊ ነው። ስለዚህ ሰው ሁሉ ከኮሮና ምን ይሆን ነበር ይላል። ይሄ ለንጽ በሽታ እንደዚሁ እንጨት ከነካ ከነካ ይንካል፣ ተላላፊ ነው። እጅግ አስቸጋሪ በሽታ ነው። የሆነ ሰላምን የሚሰጥ አይደለም። ስለዚህ የእስራኤል ሰዎች እነዚህ አራት ለምጻሞች ጠቅላይ ሚኒስትር ሁሉ ሕግ አውጥቶ ወደ ወሰዱት ይላል ከከተማ ወደ ዳር ወጥቶ ሰው ሚበዛበት አይደለም ጫካ የሆነበት ቦታ ወሰዱት ይላል። ግን በዛም ቦታ ላይ እያለ እግዚአብሔር በእነሱ ብቻ ክብርን ይጠብቅ ነበረ። እግዚአብሔር በነሱ ብቻ ለውጥ ንፈልግ ነበረ። እኔ መልእክታለኝ ሰዎች ዳር ሊያወጡ ይችላሉ።

በነገው ላይ ንጋት አለው። በነገው ላይ ንጋት አለው። እዩት! አሁን የሚጠብቀው ሚሰጅ በነዚህ ብቻ ነው የሚሆነው፣ በነዚህ ብቻ ነው እግዚአብሔርን የሚጠብቅ ለውጥ በነዚህ እንደሚሆን ይጠብቅ ነበረ። እነዚህ አራት ለምጻሞች እንኳን ድካማቸውን በድካማቸውን እያሉ እግዚአብሔር ደግሞ በእነዚህ ሰዎች መካከል ድፍረት መንፈስ አመጣባቸው የሆነ ድፍረት መንፈስ መጣ ምን ማለት ጀመሩ እርስ በርስ እዚህ ብንኖርም ሞት ወደ ከተማ ብንገባ ደግሞ ህጋችን ጥሰን ወደ ከተማ ብንገባ ደግሞ ምን አለን ራብ አለ ደግሞ ወደ ጠላቶቻቸውም ወደ ሶሪያ ስፍራ ብንሄድ ደግሞ ምግብ አለ። ግን እዛ ላይ ምን ይጠብቀናል? ሞታል። ስለዚህ አሁን እኛ በነገው ላይ አውጀን እንቀጥል። በህይወት ብንኖርም እንኖራለን፣ ቢሞቱስ ቢገልሱንም እንኳን እንሞታለን። ግን እዚህ ሆነን ከመሞት በነገው ላይ አውጀን እንሄዳለን። አተወዳጄ በነጊያችሁ ላይ አውጃችሁ። ቀጥሎም ለዚህ ነው ያልኩት እኔም በነገ ውስጥ ንጋት አለ። በነገ ውስጥ ክብር አለ። በነገ ውስጥ የሆነ መነካት አለ። በነገ ውስጥ መልስ አለ። በነገያችሁ ውስጥ እግዚአብሔር በህይወታችሁ የሚያደርግ ብሌሲንግ አለ። ሀገኑ ጥቆ ጋይቆስ ያቢ ኮካ ነም ሳይደስ ሶሪያ ስፍራ ቢቆ መሻይ ነ ቶራይ ነ ወሪያ ገት ተሰራ ግን ኡቶ ጋፕ ወንቶ አዋጅ ዲ ቦስ ሃሌሉያ! በነገው ላይ አውጀን እንሂድ አሉት። ወዳጄ ኢየሱስን በነጋቹ ላይ አውጅ። ንጋት ይጠብቃል ሂ በነገ ውስጥ መንጋት አለ፣ መንጋት አለ፣ ይነጋል። በነገ ውስጥ እዩት። እነዚህ አራት ለምጻሞች በልባቸው ወስኖ ይላል ቃሉ። ምን ይላል? ቁጥር አምስት ጭልምልም ባለው ጊዜ ምን ጀመሩ ይላል? ጉዞ ጀመሩ። ህይወታቸው ጨልሟል፣ ኑሯቸው ጨልሟል፣ ተስፋቸው ጨልሟል መንገዶቻቸው ጨልሟል። የሚሄድበት ነገር ጎዳናቸው ጨልሟል። አቅጣጫቸው ጨልሟል። ግን መጓዝ አይከለከለሁም ኦሳሱን ታጠንወት አይስተ ቱሳንጡሚስ ቢዮሳንጡሚስ ዮሳንጡሚስ ግነነ ህመት አድገና ነህመት ትዮግያ ነነፖይ ናገስ እዩት የገረመኝ ነገር እዩት ቲ የሚጓዙት ምን አይነት ሰዓት ላይ ነው? እጅግ ጭልምልም ባለው ጊዜ እጅግ እንኳን ሰው ማይታይበት ጊዜ እ ወደ ሶሪያ ስፍራ ሊሄዱ ምን ሆኑት ይላል፣ ተነሱ። ተነሳ አባቴ ከጨለማ ወደ ንጋት ተነስ። ተስፋ ከመስቆረጥ ወደ ማግኘት ተነስ። ከራብ ወደ ጠጋብ ተነስ። ከባዶነት ጠላትን ወደ መዝበዝም ተነስ። ከድካሚ ወደ ብርቱ ብርቱ ብትሆንበት ተነስ። ከእንባ ወደ ሳቅ ተነስ ከባሮነት ወደ ማግኘት ተነስ ነገሮቻችሁ ከጨለመበት ወደ ማሳካት ተነስ ከራብና ከበሽታ ሳትዳመጥ መልስ ወደ ምታመጣበት ተነስ ከጨለማ ወደ ንጋት ተነስ ነገሮቻችሁ ከተበላሸበት ወደ ማግኘት ተነስ አሜን አሁን ምን ሆኑት ይላል ተነሱት የት ሊሄዱ ወደ ጠላት መንደር ሊሄዱ ሞት ወላለበት ሄዱ ግን ምን አውጆ ይሄዳሉ? ንጋትን አውጆ ይሄዳሉ። ቀጥል፣ በህይወት ላይ ንጋትን አውጀ። ቀጥል፣ በስራ ላይ ንጋትን አውጀም። ቀጥል፣ በትዳሪ ላይ ንጋትን አውጀም። ቀጥል፣ በህይወት ላይ ንጋትን አውጀም። ጨለማ አውጀ አይደለም። ሰልፍን አውጀ አይደለም። ክብርን አውጀ። ቀጥል፣ ቀጥል፣ ቀጠል፣ ንጋትን አውጀ። ምን ሆኑት ይላል ቀጠሉት። ምን እያሉ አሁን እንሄዳለን። የሚገርም ነገር እነሱ በተነሱት ጊዜ እግዚአብሔር ከነሱ ምን ይፈልግ ነበር ብያለሁ እኔ። ክብሩን ይፈልግ ለውጡን ይፈልጉ ነበር ይፈልግ ነበር። እነሱ በተነሱ ልክ ከነሱ ጋር ሰማይ ተነሳ። እግዚአብሔር ተነሳ። አምላካችን ተነሳ። የንጋት መንፈስ ተነሳ። ከእነሱ እነሱ በተነሱት ልክ አንድ ትንቢት አለኝ ነገ ውስጥ ንጋትን ስለሚጠብቅ በተነሳው ልክ ካንተ ጋር አምላክ ይነሳል። ተነሳ ነው የሚለው። ወዲያውኑ ይላል ሲሄዱት ይላል። ወደ ዳርቻቸው በመጡ ጊዜ እነሆ፣ ማንም ፊኒሽ። ሳይዋጉ በቃ ባጀት አልቆ። በንጋት በንጋት በነገው ንጋት ላይ ባጀት አልቆ ይጠብቃል። በነገው ንጋት ላይ ነገሮቻችሁ አልቆ ይጠብቀሃል። በነገው ንጋት ላይ ተጨንቀሽ አይደለም ሰላማዊ ህይወት ትኖሪያለሽ። ንጋት ላይ ነገሮቻችሁ ተበልስቶ አይደለም ተከናውኖ ታገኘሃለህ። እዩት፣ ሲሄዱ በስፍራቸው ላይ ማንም። የት ላይ ስፍራ? ሶርያስ ጠላቶች መንደር ላይ ስንት ሰው ስንት ሰው ነው ያለው? ማንም እነሱ በሄዱት ምናቸውን ጥሎ ሸሹ ይላል። እግዚአብሔር እንደዚህ ብላ ውጅ ብሎኛል። በነቢያቸው ላይ የተጠቀመጡት ላንተ ስነጋ እነሱ ጥሎ ይሸሻሉ፣ ጥሎ ይለቃሉ። እዩ ስንት አስንት ነበር ወንዳ፣ አንድም አልነበረም። ወዲያ አሁኑ የመጀመሪያ ድንኳናቸው ሲገቡት በሉት፣ ጠጡት፣ ጠገቡት፣ ለበሱት አማርባቸው ጠገቡት። ከራብን አረፉ። ዋዲ አላ ካዳማ። እኔ አንድ ትንቢት አለኝ። በነገው ንጋት ላይ የሚያሳርፍ ነገር አለ። በነገው ንጋታችሁ ላይ የሚያጠግብ ነገር አለ። በነገው ንጋትሽ ላይ ነገርሽ የሚሰራ ነገር አለ። በሉት፣ ጠጡት። ሁለተኛው ድንኳን ስገቡት፣ ብርም ወርቅም በዘበዙት፣ ሄዶም ሸሸጉ። ሰዎች ይላል የሶሪያ ሰራዊት የሶሪያ ሕዝብ እግዚአብሔር ምን አረጋቸው ይላል። በእነዚህ በአራት ለምጻሞች እግራቸው ላይ ምናቸውን ጨምረ ይላል። የብዙ ጭፍራ የሚያስመስል ምኑን ገጠመው ይላል ድምፅ። እግዚአብሔር ምስክሬ ነው። በነገው ንጋት ላይ ተስፋ አድርገ ስትሄድ ያንተ ኮቴ አይደለም የሚከብደው፣ የሰማይ ኮቴ ይከብዳል። አሁን የነዚህ ኮቴ አይደለም። የሶርያ ስፍራ ሰዎች ምን እያሉ ነበረ? የኬጢያውያን የግብጽ ነገሥታት ከኛ ጋር ሊዋጋ እስራኤልን በእኛ ላይ አድርጎ ምን እያደረጉ ናቸው። ባይዘወይ ኬጢያውያንም ግብጽ ሰዎችንም ያቡሳውያንንም ማንም ቢሆንም ለሶርያ ወዳጅ ነው እንጂ ለእስራኤል ወዳጅ አይደሉ ለእስራኤል ወዳጅ ቢሆኑ እሳየው እሳየው እንኳን አሉ። ትክክል ነው፣ መገለጥ እንላለን። ለእስራኤል ወዳጅ አይደለም፣ ለሶርያ ወዳጅ ነው። ግብጽንም የኬጢያውያንም ለነሱ ወዳጅ ነው። ግን እግዚአብሔር ምን አደረገው? በአይምሯቸው ላይ የእስራኤል ወዳጅ ነው አስባለው። ማካሮ ቦዛ ሊያባላ የእስራኤል ወዳጅ ነው ብሎ እርስ በርስ ተነጋገሩና ይላል። ምኑን ምርጫ ያደረጉ ይላል መሸሽን ያውልክ ባንተ ንጋት ውስጥ ጠላትን መሸሽን ምርጫ ያደርጋል። ባንቺ ንጋት ውስጥ ጠላትሽ መሸሽን ምርጫ ምርጫ ኒዮ አንድም ሳይቀሩ ምን ሆኖ ይላል

እግዚአብሔር በነጋችሁ ላይ ጨርሶ፣ እግዚአብሔር በነገሽ ላይ ጨርሶ፣ እግዚአብሔር በነገያችሁ ላይ ጨርሶ ይጠራሻል! እነዚህ ለምጻሞችን ጨርሶ ይጠራ። እግዚአብሔር እንዴት በትንሹ መንገድ ታላቅ ሥራ ያደርጋል! እግዚአብሔር እንዴት በትንሹ ሰዎች፣ በጥቃቅን ሰዎች ትልቅ ሥራ ያዘጋጃል። እግዚአብሔር እንዴት በትንሽ የሚመስሉ በትናንሾች ትልቅ ስራ ያዘጋጃል። አንደኛ በእግዚአብሔር ቃል መታመን አስፈላጊ ነው። እግዚአብሔር መታመን ስታስፈልግ በትንሹ መንገድ ላይ ድል ያዘጋጃል። ትንሽ በሚመስል ሰው ማሸነፍን ያዘጋጃል። ትንሽ በሚመስል ሰው ኃይለኛ ያደረግሃል። ትንሽ በሚመስል ሰው ብርቱ ስራ ይሰራል። እዩት! እዩት! እንኳን አስቸጋሪ እንኳን አስቸጋሪ ቢመስልም ቃሉ ስለሚፈጸም ትንሽ በሚመስሉ ሰዎች ብርቱ ስራ ይሰራል። ሁለተኛ እምነት ያለበት ታማኝ ልብ እግዚአብሔር ይሰራል። እምነት ያለበት ታማኝ ልብ እግዚአብሔር ለስራ ይነሳል። ምን ያለበት? እምነት ያለበት ልብ እግዚአብሔር ለስራ ይነሳል። ሦስተኛ የጎደለበት ነገር ምንም ቢኖርም እንኳን እግዚአብሔር ተስፋውንም በነገው ያለመልመሃል። እግዚአብሔር በነገያችሁ ላይ ተስፋችሁን ያለመልማል። እርስ በርስ ምን ማለት ጀመሩ? ይላል እነዚህ ሰዎች ዛሬ የመልካም የምስራች ቀን ዛሬው ነገው የዛሬን ቀን ለእኛ ነክቷል። አሁን እኛ በእኛ ነገ ውስጥ ያለው መንጋትንም ሄደን ምንንን መናገር አለብን? እዚህ እስከሚነጋ ድረስ ቁጭ ካለ መልካም አላደረግንም። አሁን ሄደን ለማን ቤተሰቦች፣ ለንጉሱ ቤተሰቦች የምስራችን እንሰብካለን። እኔ አንድ ትንቢት አለኝ። በነገው ንጋት ላይ ለንጉሱ ቤተሰብ ምስራችን ትሰብካለ። አንተ ውድቀትን አይደለም